ሰላም ሰላም ጤና ይስጥልኝ ክቡራትና ክቡራን የጠበቃ ዩሱፍ የዩትዩብ ቻናል ተከታታዮች የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ጥቅምት ስድስት ቀን 2017 በዚህ ዓመት በሁሉም የሀገሪቱ ክፍሎች በሁሉም የሰው ልጅ ላይ በሁሉም ወራሽ ነኝ በሚል ሁሉ ላይ ተፈጻሚ የሚሆን እንደ ሕግ የሚቆጠር አዲስ ውሳኔ ሰጥቷል። በመዝገብ ቁጥር 243973። ይህ ውሳኔ ምንድነው? ወራሾችን የሚመለከት የሚለውን ነው ለእናንተ የምነግራችሁ ሁሉም ዛሬ ወራሽ አልሆነ ሰው ነገጧት ቤተሰቡ ወላጁ በሞት ሲለይ ንብረቱን ስለሚወርስ፣ እንደዚሁም ዛሬም ክርክር ላይ ያላችሁ፣ የወራሽነት ማስረጃ አውጥታችሁ በእጃችሁ የያዛችሁ፣ ወደፊት ልታወጡ የምታስቡ ሁሉም የሰው ልጅ ይሄንን መስማት አለበት። እስከ ዛሬ ለእናንተ ካቀረብኳቸው የህግ ምክርና ትንታኔዎች ይሄንን የህግ ምክርና ትንታኔ በመጀመሪያ ደረጃ የማሰልፈው ነው። በጣም ጠቃሚ ነው። ለሁሉም ኢትዮጵያዊ ወንድም እህቶቻችሁ ሸር እንድታደርጉላቸው ሁሉም ሰው ይሄን ማወቅ አለበት። ይሄንን ካላወቀ በውርስ ክርክር መብቱን ያጣል፣ የውርስ ድርሻውን ያጣል። ምክንያቱም በጣም በጣም በጣም ስሬስ የሆነ የህግ ውሳኔ ስለሆነ ማለት ነው። ጉዳዩ ምንድን ነው? እንግዲህ ወራሾች እንደምታውቁት የሟችን ንብረት ለመውረስ የወራሽነት ማስረጃ ከፍርድ ቤት አስቀድመው ያወጣሉ። እንግዲህ በነበረው አሰራር ምንድን ነው የወራሽነት ማስረጃ ከፍርድ ቤት ያወጣሉ። ከዛ በኋላ በማንኛውም ጊዜ የውርስ ንብረቱን ድርሻቸውን የሚጠይቁበት ሁኔታ ነበረ። ለዚህም የሚደግፉ ከዚህ በፊት የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በአምስት ዳኞች የሰጣቸው የሰበር ውሳኔዎች ስላሉ፣ በሶስት ዓመት ይርጋ እንዳይታገድባቸው የወራሽነት ማስረጃ ቀደም ብለን ስላወጣን መብታችንን ስላረጋገጥን የድርሻ ክፍፍሉን ግን በማንኛውም ሰዓት እንመጠየቅ እንችላለን በሚል ፍርድ ቤት እያቀረቡ ይርጋም ሳያግዳቸው የወራሽነት ድርሻቸውን የውርስ ሀብት ይወስዱ ነበረ። ስለዚህ የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በዚህ ሰባት ዳኞች በተሰየሙበት የፌደራል ጠቅላይ ፍርድ ቤት ሰበር የፌደራል ጠቅላይ ፍርድ ቤት ዋና ፕሬዚዳንትን ጨምሮ ሰባት ዳኞች በተሰየሙበት ከዚህ በፊት የተሰጡ የሰበር ውሳኔዎች ተሽረው አዲስ ሕግ ሆኖ ሊጸድቅ የሚችል አስገዳጅ የሆነ የሕግ ውሳኔ ሰጥቷል። በዚህም ውሳኔ እንግዲህ የወራሽነት ማስረጃ አውጥቶ በእጁ የያዘ ሰው በማንኛውም ጊዜ የውርስ ሀብት ክፍፍል ክስ ማቅረብ ይችላል ወይስ በይርጋ ይታገዳል መብቱ የሚለው ላይ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ሁለቱን ጽንፍ የያዙ ከዚህ በፊት በሶስት ዓመት ይርጋ ይታገዳል የሚለውንና እና እንደዚሁም ደግሞ በማንኛውም ጊዜ ድርሻውን መጠየቅ ይችላል የሚለውን እነዚህን ውሳኔዎች የሚያስታርቅ የራሱን ውሳኔ ሰጥቷል። ለዚህ ውሳኔ እንግዲህ መሰረት የሆነው ከአማራ ክልል የተነሳ በሶስት ህትማማቾች ከሳሽነት እንደዚሁም ደግሞ ንብረቱን ይዟል የውርስ ንብረቱን የእናትና ያባታችንን በሚሉ በአንድ ወንድማቸው ላይ ባቀረቡት ክስ ነው እንግዲህ እነዚህ ሶስት ህትማማቾች በወንድማቸው ላይ ተከሳሽ አድርገው በ2013 ዓ ም በአማራ ክልል ወረዳ ፍርድ ቤት ባቀረቡት ክስ የወረዳ ፍርድ ቤቱም እነዚህ ሶስት ህትማማቾች የወራሽነት ማስረጃ ያወጡ ቢሆንም የውርስ ሀብቱን በመያዝ ከወንድማቸው ጋር ስላልተጠቀሙበት ወንድማቸው ወይም ተከሳሽ የውርስ ሀብቱን ለብቻው ይዞ ከሶስት ዓመት በላይ ሲጠቀምበት የነበረ በመሆኑ በፍትሐ ብሔር ሕግ ቁጥር አንድ ሺ ንስ አንቀጽ አንድ መሰረት ጥያቄያቸው በይርጋ ቀሪ ሆኗል። በሶስት ዓመት መጠየቅ ነበረባቸው። የወራሽነት ማስረጃውን መያዛቸው ብቻ መብት ሊሰጣቸው አይገባም። በማንኛውም ጊዜ ንብረቱን ያካፍለን ብለው ወንድማቸውን ሊጠይቁ አይገባም በሚል ክሳቸውን ውድቅ ያደርግባቸዋል የወንድማቸውን ክርክር ይቀበላል። እንግዲህ እነዚህ ሶስት ህትማማቾች ከሳሾች እዛው ለዞን ከፍተኛ ፍርድ ቤት ይግባኝ ይላሉ። የዞን ከፍተኛ ፍርድ ቤትም ከዚህ በፊት የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በመዝገብ ቁጥር 38 533 በመዝገብ ቁጥር 44 237 ወራሽ የሆነ ሰው የወራሽነት ማስረጃ ካወጣ የሚቀረው የውርስ ሀብት ክፍፍል ማድረግ በመሆኑ በማንኛውም ጊዜ ስለሚጠይቅ ጊዜ ገደብ ስለሌለው እነዚህ ሶስት እህትማማቾች ደግሞ አስቀድመው የወራሽነት ማስረጃ አውጥተው በእጃቸው ስለያዙ የሟች ወላጆቻቸውን ንብረት በማንኛውም ጊዜ መጠየቅ ስለሚችሉ ይህንንም ከመጠየቅ በይርጋ አያግዳቸውም በሚል የወረዳውን ፍርድ ቤት ውሳኔ ይሽረዋል። ተከሳሽም በተራው እንግዲህ ወንድማቸው ማለት ነው፣ ለክልል ጠቅላይ ፍርድ ቤት ለአማራ ክልል ጠቅላይ ፍርድ ቤት የከሳሾች የውርስ ጥያቄ በይርጋ የሚታገድ ሆኖ እያለ የዞን ከፍተኛ ፍርድ ቤት በይርጋ አይታገድም በሚል የወረዳ ፍርድ ቤቱን ውሳኔ መሻሩ አግባብ አይደለም በሚል ይግባኝ ያቀርባል። ጠቅላይ ፍርድ ቤቱም ሁለቱን ወገኖች፣ አንዱን ወንድምና ሶስቱን እህትማ ማቾች ከሳሾችን ማለት ነው ያከራክርና በፍትሐ ብሔር ሕግ ቁጥር አንድ ሺህ ንዑስ አንቀጽ አንድ መሰረት የውርስ ድርሻቸውን በሶስት ዓመት ውስጥ መጠየቅ ነበረባቸው ወንድማቸው ወይም ተከሳሽ ንብረቱን ይዞ ሲጠቀምበት ዝም ብለው ቆይተዋል። ጥያቄያቸው በሶስት ዓመት ይርጋ ይታገዳል፣ የውርስ ድርሻም ሊያገኙ አይገባም በሚል ውሳኔ ይወስንባቸዋል። ከሳሾቹ ወይም ሶስት ህትማማቾች እንግዲህ ለክልሉ ሰበር ሰሚችሎት ይግባኝ ቢሉም ይግባኛቸው ተቀባይነት በማጣቱ ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚችሎት አዲስ አበባ ይግባኝ ያቀርባሉ። ጉዳያቸውም እንግዲህ የመጨረሻ ውሳኔ አሁን ባልኳችሁ ዳኞች በሰባት ዳኞች በተሰየሙበት ሲሰየሙበት የሰበር ሰሚ ችሎት ውሳኔ ተሰጥቷል። ይሄ የሰበር ሰሚ ችሎት የሰጠው ውሳኔም ካሁን በኋላ በተመሳሳይ ጉዳይ ላይ ለሚካሄዱ የውርስ ክርክሮች በማናቸውም ላይ በየትኛውም የሀገሪቱ ክፍል ተፈጻሚ የሚሆን አስገዳጅነት ያለው የሕግ ትርጉም ሰጥቷል ማለት ነው። ይሄ ውሳኔም እንግዲህ የወራሲነት ማስረጃ አውጥቶ በያዘና ወደፊት ወይም በሚያወጣ በማንኛውም ኢትዮጵያዊ ላይ እንደ ሕግ ተቆጥሮ ተፈጻሚ የሚሆን ነው። ስለዚህ ጉዳዩን በትኩረት ልትከታተሉትና ልትገነዘቡት ይገባል። የፌዴራል ሰበር ሰሚ ችሎትም ሁለት ተቃራኒ አቋም የሚንጸባረቅባቸው የሰበር አስገዳጅ ውሳኔዎች ከዚህ በፊት በተለያዩ መዝገቦች የተሰጡ መሆኑን በመጥቀስ እነዚህን በአምስት ዳኞች ተሰጥተው የነበሩ የሰበር ውሳኔዎች የጠቅላይ ፍርድ ቤቱን ፕሬዚዳንት ያካተተ ሰባት ዳኞች በተሰየሙበት ችሎት ጉዳዩን በማየት እነዚህን ተቃራኒ አቋም የያዙ የሰበር ውሳኔዎች ላይ እልባት የሚሰጡ ውሳኔ አስተላልፏል። ማለት ነው እንግዲህ እነዚህ ተቃራኒ የሰበር ውሳኔዎች የነበሩትም በአንድ በኩል በሰበር መዝገብ ቁጥር 18 29 26 የተሰጠው ውሳኔ የውርስ ንብረት ለመካፈል ወይም ድርሻ ለመጠየቅ የሚቀርብ ክስ በፍታ ብሔር ህግ ቁጥር 1000 ንዑስ አንቀጽ አንድ መሰረት በሶስት ዓመት ካልቀረበ በእርጋ የሚታገድ መሆኑን ውሳኔ የተሰጠበት ሲሆን፣ በሌላ በኩል ሌላ ጽንፍ ውሳኔ ደግሞ ከዚህ በፊት ተሰጥቶ የነበረው በመዝገብ ቁጥር 2ሁለት 48 44 237 38 533 በሆኑ መዝገቦች እና ሌሎች መዝገቦች ተሰጥቶ የነበረው ውሳኔ ደግሞ የውርስ ድርሻ ለመካፈል ለመጠየቅ የሚቀርብ ክስ ጊዜ ገደብ የሌለው መሆኑንና ውሳኔ የተሰጠበት ነበረ። በሰባት ዳኞችም እንዲታይ የተደረገውም ይህንን ቅራኔ ለማስቀረትና ተከራካሪዎች ከአሁን በኋላ ወጥና አንድ አይነት የሆነ ትርጉም ለመስጠትና ከዚህ በኋላ ወደ ፍርድ ቤት የሚመጡ ጉዳዮች እንዲህ አይነት ጉዳዮች ያለምንም ልዩነት ከፍርድ ቤት ፍርድ ቤት ከዳኛ ዳኛ የተለያየ ውሳኔ እንዳይሰጥ ወጥ የሆነ ውሳኔ ከክልል የትኛውም ክልል ከየትኛውም የኢትዮጵያ ጠረፍ እስከ ፌዴራል ያሉ ፍርድ ቤቶች አንድ አይነትና ተመሳሳይ ውሳኔ በተመሳሳይ ጉዳይ ላይ እንዲሰጡ ነው። በመሆኑም እንግዲህ ሰባት ዳኞች የተሰየሙበት ሰበር ሰሚችሎት ጥቅምት 6 ቀን 2017 ዓ.ም ምረት በሰበር መዝገብ ቁጥር 24 39 73 ከእንግዲህ ውዥንብር በማይፈጥር ሁኔታ የውርስ ንብረት ለምትከራከሩ በሙሉ እፎይታን የሚሰጥ ውሳኔ ሰጥቷል። በውሳኔውም የወራሽነት ማስረጃ መያዝ ብቻውን በማንኛውም ጊዜ የውርስ ድርሻ ለመጠየቅ የውርስ ንብረት ክፍፍል ክስ ለማቅረብ መብት አያጎናጽፍም። በፍትሐብሔር ሕግ ቁጥር አንድ ሺ አንቀጽ አንድ መሰረት ወራሽ በሆኑ ሰዎች መካከል ያለው የውርስ ድርሻ መጠየቂያ ጊዜ የእርጋ ጊዜ ሶስት ዓመት በመሆኑ የውርስ ሀብቱ በሌላኛው ወራሽ መያዙን ካወቀበት ሌላኛው ወራሽ ጀምሮ በሶስት ዓመት ውስጥ ጥያቄውን አቅርቦ ክስ አቅርቦ ድርሻውን ካልጠየቀ ጥያቄው በእርጋ ውድቅ ነው የሚሆነው፣ የውርስ ሀብት መካፈል መብቱንም ያጣል ሲል የመጨረሻ ውሳኔ ሰጥቷል። እንግዲህ ከዚህ ጋር ተያይዞ ወራሾች በማንኛውም ጊዜ የውርስ ድርሻቸውን በፍትሐ ብሔር ህግ ቁጥር 1062 መጠየቅ ይችላሉ። ይህም የሆነው ግን የውርስ ማጣራት ከተከናወነ በኋላና የውርስ ማጣራት ተከናውኖ የውርስ ሀብቱ ከታወቀ ብቻ ነው እንጂ የወራሽነት ማስረጃ ይዞ ቁጭ ብሎ ውርስ ሳያጣሩ በማንኛውም ጊዜ የንብረት መካፈል መብት አለኝ በሚል የፍታ ብሔር ህግ ቁጥሩን 1062 በመጥቀስ ከዚህ በፊት ፍርድ ቤት እንደሚቀርቡ ክሶች አሁን አቅርቦ መብትን ማስከበር አይቻልም። ስለዚህ የፕሮግራሚ አድማጮች፣ ተመልካቾች ከፍተኛ የሆነ ጥንቃቄ ያስፈልጋችኋል። ወራሽ የሆናችሁ ነቅታችሁ መብታችሁን ተጠቀሙ። የወራሽነት ማስረጃ ብቻ አውጥታችሁ አይ እኔ የወራሽነት ማስረጃዬን እኮ አውጥቻለሁ ስለዚህ ብላችሁ ሌሎች ወራሾች ንብረቱን ይዘውት እየተጠቀሙበት እየተገለገሉበት በጋራ ሳታስተዳድሩን ንብረቱን ቁጭ ካላችሁ የውርስ ጥያቄ ስታቀርቡ ሌሎች ወራሽ የሆኑ እህት ወንድሞቻችሁ ሊሆኑ ይችላሉ። ሌሎች የወራሽነት መብት እርስ በራሳችሁ ተተኪ ወራሾች ሊሆኑ ይችላሉ። እንደ የወራሽነት ደረጃው ይሄንን የእርጋ መቃወሚያ ሊያቀርቡባችሁ ይችላሉ። የወራሽነት ማስረጃ ብቻ ነው አውጥቶ ቁጭ አለው፣ አውጥታ ቁጭ አለችው። መብቷን በሶስት ዓመት የእርጋ ጊዜ አልጠየቀችም፣ ውድቅ ነው ልትባሉ ትችላላችሁ። ከዚህ በፊት እንዲህ አይነት መቃወሚያ ሰዎች እንዳይቀርብባቸው ይህን ቅድም ያልኳችሁን የፍታብሔር ህግ ቁጥሩን አንድ ሺህ ስልሳ ሁለት በመጠቀም ቀጥታ ውርስ ይጣራል ምናምን የሚለውን ይተውና ቀጥታ የወራሽነት ማስረጃ አውጥተናል፣ ስለዚህ የውርስ ድርሻ ክፍፍል ይደረግልን ብለው ቅድም እነዛ የተሻሩትን የሰበር ውሳኔዎች ጠቅሰው ፍርድ ቤት ሲያስወስኑ ነበረ። ከዚህ ከሶስት ዓመት ይርጋ ተቃውን መቃወሚያ ለማምለጥ ማለት ነው። አሁን ግን ይሄ ቀርቷል። ስለዚህ የወራሽነት ማስረጃ አውጥታችሁ እጃችሁ ላይ የያዛችሁ ወደፊት የምታወጡ እንደዚሁም ወደፊት ደግሞ የዘመዳችሁ አውራሻችሁ በሚሞትበት ጊዜ ወራሽ ልትሆኑ የሚችሉ ሰዎች ይሄ ህግ ምክርን በጣም በጣም ወሳኝ ነው፣ ቅድም እንዳልኳችሁ። ስለዚህ እንዳያመልጣችሁ። ይሄ ደግሞ ሁሉም ሰው ህግን ማወቅ አለበት፣ ህግን አውቆ ለንብረቱ እንዲቆም ከሰዎች አላስፈላጊ ንብረቱን እንዳይቀማ። ለሁሉም ውድ ኢትዮጵያን ወንድምና እህቶቼ፣ እናት አባቶቼ ይህንን ውሳኔ እንድታደርሱልኝ፣ ሁሉም እንዲያውቅ መብቱን እንዳያጣ ባለማወቅ፣ ህግን ባለማወቅ መብታቸውን እንዳያጡ ሁሉም ከሞተ ዘመዱ ከሞተ ቤተሰቡ እኩል ድርሻውን በፍትሐዊነት መልኩ እንዲያገኝ በዘመዳሞች መካከልም ደግሞ ይህ ክፍተት ተፈጥሮ ዝምድናቸው እንዳይቋረጥ፣ ጠላትነት እንዳይፈጠር ይህንን ሼር እንድታደርጉት ይህን ቪዲዮ ደግሞ ለብዙ ሰው እንዲደርስ እያንዳንዱ ይህን ቪዲዮ ያያችሁ ሰዎች ቪዲዮውን ላይክ እንድታደርጉት፣ ጋብ ማን ነው ጠይቃችኋለሁ። አብሬያችሁ የነበርኩት የእናንተው ወንድም የእናንተው ልጅ የእናንተው ጠበቃ ዩሱፍ ከበረ የነበርኩኝ። መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ